አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወድና የተከበራችሁ እንድሪስ አብ ዩቲዩብ ቻናል አራባይ ተመልካች ሰላም ናችሁ። ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንብላ ብለናል። ያ ጀማ እዚ ጋር ዛሬ ደግሞ ሁላችን ከጀማል ኤምዲ ጋር ነው። እዚ ጋር ይሄው እየቀረጸ ነው ለቪዲዮ። እንደዚህ ለመቀረጽ አይመችም ሰዎችም ስላሉና እንደገና ደግሞ መብራት የለም ማለት ነው። ሰዎች ሲተላለፉ እንደዙም ሲቆሙ ብርሃን የማይኖረው ቪዲዮ ማለት ነው። እንደምታውቁት ይሄው ምግቡ ቀርቧል። ለየብቻ ነው የቀረበው። እሱ ሩዝ አይወድም ብቻውን ነው የሚወደው አለ እዚህ ጋር ይሄ የምታዩት አንድ ጥብስ በሩዝ ነው። ማሻላ ሰውነቱ አልቀነሰም። እኔ ይቀንሳል ብዬ ነበረ። ሲመጣ አይታችኋል፣ አብረን ተቀርጸን የለቀቅነው ቪዲዮ ማለት ነው። ዛሬ ነው የተገናኘነው። እንደምታዩት እዚህ ጋር ቪዲዮ ለመቀረጽ ብርሃናማ ስለሌለ እንጂ ማሻላ ነው፣ አልቀነሰም ሰውነቱ ማለት ነው። እንብላ ብለናል። የዓለም ዳርቻ የምትገኙ እህት ወንድሞች ማለት ነው። ይኸው ምግቡ እንደምታዩት በዚ መልኩ ቀርቦ እየበላን እንገኛለን። በወሎ ዙሪያ አክሶን አፓርታማ የአንድ ሰውጣ መግዛት ለምትፈልጉ ወንዱ መጣችሁ መሸጥ ለምትፈልጉ ማናገር ትችላላችሁ። ስልክ ቁጥር አለላችሁ። ቤት ቦታ መግዛት ለምትፈልጉ አለ ደሴ፣ ሐይቅ፣ ኮምቦልሻ፣ ሃርቡ፣ ሸክላቶቼ፣ ወሎ፣ ኬሚሴ አለ ማናገር ትችላላችሁ። ስልክ ቁጥር አለላችሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች እየመሰከሩለት ቲዩብ በውጭ ሀገር ለምትኑሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና፣ በአውሮፓ፣ በሳውዲና፣ በዱባይ፣ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ፣ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች ወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ።